ኦ ፍጡነ ረድኤት ሩጸተ ነፋስ አብሎ ለዘይ ጼዋ ከበተወክሎ ጊዮርጊስ ቅረፍረት ወለተሳ ወወልድ ወመንፈስ ቅዱስ አሃዱ አምላክ ቀደሰ ማህደሮ ልዑል ልዑል እግዚአብሔር ማደሪያውን ቀደሰ። ዱር እግዚአብሔር ማደሪያውን አከበረ። መዝሙረ ዳዊት 46 ከቁጥር አራት። አባቶች ካህናት፣ ወንድሞች ዲያቆናት፣ የሰበካ ጉባኤ አባላት፣ የህንፃ አሰሪ ኮሚቴ፣ ውድ ኢንጂነሮች ወንድሞቻችን፣ የሰንበት ትምህርት ቤት መዘምራን፣ የማኅበረ ቅዱሳን አባላት፣ ምዕመናን ወምዕመናት በሉን እግዚአብሔር ስም እንደምንዋላችሁ እንደምንከረማችሁ እንኳን ለቅዱስ ጊዮርጊስ ህንፃ ቤተ ክርስቲያን ምርቃት በሰላም አደረሰን አደረሳችሁ። እንኳን ደስ አለን ደስ አላችሁ። ለብዙ ዓመታት ሲታሰብ የነበረው የመርሳቤት ህንፃ ቤተ ክርስቲያን በእናንተ ትልቅ ጥረትና እርዳታ ተሰርቶ ስለተጠናቀቀ በብፁዕ አባታችን አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመገናኛ ብዙኃን ስርጭት ኃላፊ የምስራቅ አፍሪካ እና የሰሜን አፍሪካ አህጉረ ስብከት ሊቀ ጳጳስ እና በዕለቱ የተጋበዙ እንግዶች በተገኙበት ስለሚመረቅ ሁላችሁም በህንፃ ቤተ ክርስቲያን ምርቃት ላይ ተገኝታችሁ የሰማይቱ የቅዱስ ጊዮርጊስ የበረከት ተካፋዎች እንድትሆኑ ከወዲሁ ጥሪያችንን እናስተላልፋለን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት የሰማይቱ የቅዱስ ጊዮርጊስ በረከት ከሁላችን ጋር ይሁን። አሜን ኦ